ሰላም ጤና ይስጥልን። አርማጅ ተመልካቾቻችን ግንቦት 5 2017 ዓ.ም እለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ። መረጃ እና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ። አፍላ ውጊያዎች የተደረጉባቸው ያሉ አካባቢዎች አሉ። እንደዚሁም ደግሞ ከጤና ባለሙያዎቹ ጥያቄ ጋር በተያያዘ ሚኒስትር ከኃላፊነታቸው ተነስተዋል የሚለውን መረጃ ጨምሮ በተለያዩ አካባቢዎች እየተደረጉ ያሉ የጤና ባለሙያዎችን የስራ ማቆም አድማ እንዲሁም ደግሞ የጥቅማጥቅ ጥያቄዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዣለሁ። እናንተም አብራችሁ ስትቆዩ ሀሳብ፣ አስተያየት ቢኖራችሁ እንደተለመደው ጥቆማ ዜና አት ጂሜል ዶት ኮም እንዲሁም ደግሞ በሜሴንጀር በቴሌግራም በዋትሳፕ መልክቶችን ልታደርሱ ይችላላችሁ። ካደረሳችሁ መልእክቶች መካከል አንዳንዶቹ መፍትሄ እያገኙ መሆናቸውንም የሚገልጽ መልእክት በድጋሚ አግኝቻለሁ። በትላንትና ዕለት በተለያዩ አካባቢዎች የአርሶ አደሮች የአፈር ማዳበሪያ ግዥ እንዲሁም ደግሞ የምርት ዘርግዣቸውን በተመለከተ መስተጓጎል፣ እገዳዎች፣ ማዕቀቦች ተጥለውባቸዋል የሚለው ጉዳይ ከቀረበ በኋላ ዛሬ መፍትሄ ያገኙባቸው አካባቢዎች አሉ። ይህንን በተመለከተ እንግዲህ መፍትሄ እንዳገኙ እናንተም ጥቆመውን ስላደረሳችሁ በሚዲያም ስለተላለፈ እንደዚሁ እንግዲህ በጋራ ውጤት ነው። አርሶ አደሮቹ የዘር ጊዜያቸው ሳያልፍ ማዳበሪያ፣ ምርጥ ዘር ማግኘት አለባቸው። ይሄ የአርሶ አደሮቹ የማዳበሪያ የምርጥ ዘር እገዳና ማስተጓጎል ጫና የሚፈጥረው በሚቀጥለው ዓመት በአርሶ አደሩ በህዝቡ በማህበረሰቡ ራሱም እንደዚሁ በአጠቃላይ በዚህ የኢኮኖሚ እንቅስቃሴ ውስጥ ተጠቃሚ በሆነው አካል ስለሆነ የጉዳይ መስተካከል ያለበት ነው። አንዳንድ ቦታዎች ንግግሮች ተጀምረዋል። እንደዚሁም ደግሞ ይሄ ቅሬታ ከቀረበ በኋላ መፍትሄ ተሰጥተዋል ተብሏል። በእጅጉ ነው የማመሰግነው። ሌሎች በርከት ያሉ አስተያየቶችን አድርሳችሁኛል። መጣራት አለባቸው የሚሉ ጥቆማዎችን የሰማችኋቸውን በማህበራዊ ሚዲያዎች በዝርዝር የሚመለስባቸው ይሆናሉ። አንዳንድ ጥያቄዎችንም አቅርባችኋል። በማህበራዊ ሚዲያ የሰማችኋቸውን መረጃዎች በተመለከተ አጣርቼ የሚመለስ ይሆናል። በዚህ ጋር በተያያዘ እንደዚሁ እንግዲህ አሁንም የፋኖ አንድነት ወደ አንድ ካልመጣ የአማራ ትግል በሚፈለገው መጠን ውጤት ማምጣት አይችልም። ትግሉ የጎንዮሽ የሚሆን ከሆነ የተለያዩ የፋኖ አደረጃጀቶች በተለያየ መንገድ በማወቅም ባለማወቅ የተለያየ አሰላለፍ ይዘው እርስ በርስ ልቂት ይመጣል። ለጥላትም የሚያገለግሉ ይኖራሉ። ይሄ እንግዲህ በነ ጃልመሮና በነ ጃልሰኝ መካከል የታየው ጉዳይ ነው። ጃልሰኝ ሹመት ከተሰጠው በኋላ የጃልመሮን ጦር በመጠቆም እንዲሁም ደግሞ መረጃ በመስጠት እንዲሁም ደግሞ የተመደበበትን ኃላፊነት በመጠቀም ጥቃት እያደረሰ ነው የሚገኘው ከብልጽግና ጋር በመተባበር። ለዚህ አይነት ጉዳቶች እንዳይመጡ አስቀድሞ አስፈላጊውን ሰፊ ውይይት ማድረግ መቻቻልና አማራጭ ሀሳቦችን በውል መነጋገር ያስፈልጋል። እልህ፣ እንዲሁም ደግሞ ተራ የሆነ እኔ በልጥ እኔ በልጥ የሚል የማይጠቅም ባለፈው ሰለሞን እንዳለው የቁጥቋጦ ስር የስልጣን ሽኩቻ ትግሉንም ገደል ነው የሚሰደው፣ እንዲሁም ደግሞ ራሱን ታጋዩንም የጀርባ ደጀን በማሳጣት የከፋ የህልውና አደጋ ውስጥ እንዲገባ ያደርገዋል የሚሉ አስተያየቶችን በብዛት ደርሰውኛል። ይኸው ሰብሰብ ሲባሉ ነው የሚመስሉት። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የሐኪሞችን የደሞዝ ጥያቄዎችና ጥቅማጥቅሞች በተመለከተ በጎንደር ሐኪሞቹ የስራ ማቆም አድማ መጀመራቸውን የሚያሳይ መረጃ ነው የወጣው። ሐኪሞቹ ባሰራጩት ለታካሚዎች ባሰራጩት መረጃ ላይ እንደተመለከተው ከዛሬ ግንቦት 5 2017 ጀምሮ እስከሚቀጥለው ግንቦት ዘጠኝ ለአምስት ቀናት ከድንገተኛ ሕክምና ውጭ ምንም አይነት አገልግሎት እንደማይሰጥ በጎንደር ከተማ በሚገኙ የጤና ኬላዎች፣ ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች፣ ኮምፕረሄንሲቭ ሪፈራል እና አጠቃላይ ስፔሻላይዝድ ሆስፒታል የሚገኙ ሀኪሞች ይህንን ማስታወቂያ ማሰራጨታቸውን የመረጃ ምንጮች ገልጸዋል። ማስታወቂያውም ለዚሁ አየር ላይ ውሎ ለመመልከት ተችሏል። ስለዚህ በዚህ መሰረት ህሙማን ከዛሬ ጀምሮ ከድንገተኛ ህክምና ውጭ ምንም አይነት አገልግሎት ስለማይሰጥ ወደ ህክምና ተቋም በመምጣት እንዳትጉላሉ፣ ጊዜያችሁን እንዳታባክኑ፣ ወጪ እንዳይበዛባችሁ በሚል ማሳሰቢያ ተሰጥቷል። ሐኪሞቹ አያይዘውም በማስታወቂያው ላይ ከግንቦት ዘጠኝ ጀምሮ ደግሞ እስከዛ ድረስ ባሉት አምስት ቀናት ውስጥ ምላሽ የማይሰጥ ከሆነና ያቀረቡትን የደሞዝ እና የጥቅማ ጥቅም ጥያቄ አስቸኳይ ምላሽ የማይሰጥ ከሆነ ከመንግስት በኩል ከግንቦት ዘጠኝ ጀምሮ ደግሞ አጠቃላይ ሙሉ በሙሉ የመንግስት የህክምና ተቋማት በሀገር አቀፍ ደረጃ ምንም አይነት አገልግሎት እንደማይሰጡ ነው እየገለጹ የሚገኙት። ይህ እንግዲህ በጎንደር የደረሰው መረጃ ነው። ከዚህ ጋር በተያያዘ በተለያዩ የአገሪቱ አካባቢዎችም በአማራ ክልል፣ በደቡብ ኢትዮጵያ እና በደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ በአዲስ አበባ፣ በኦሮሚያ በትላንትናው ምሽት ከ26 በላይ ሐኪሞች መታሰራቸውን የመረጃ ምንጮች ከተለያዩ አካባቢዎች አድርሰዋል። ቀደም ብለው ታስረው ከነበሩ ሐኪሞች መካከል ደግሞ ሶስት ሐኪሞች ተለቀዋል። ዛሬ ረፋድ እንደዚሁ ሁለት ሐኪሞች ተለቀዋል። በአጠቃላይ ተይዘው ከነበሩ ከ26 በላይ ሐኪሞች ወደ ሰባት የሚደርሱ ሲለቀቁ አሁንም ከ19 በላይ የኢትዮጵያ ህክምና ባለሙያዎች ማህበር ፕሬዚዳንትን ጨምሮ ታስረው ነው የሚገኙት። የሀኪሞቹ ማህበር ፕሬዚዳንትን ጨምሮ ሌሎች አምስት ደግሞ ያሉበት ቦታ አይታወቅም ነው የተባለው። መታሰር ብቻ አይደለም፣ ያሉበትም ቦታ አይታወቅም ተብሏል። ይህንን ምክንያት በማድረግ በአዲስ አበባ እንደዚሁ ህዝባዊ ተቃውሞ ይነሳል በሚል ለመምህራን አስቸኳይ ስብሰባ ተጠርቷል። በትናንትና የመረጃ ጊዜ እንዳደረስኳችሁ ነገሮ ከጧቱ ሁለት ሰዓት ጀምሮ በአዲስ አበባ በሚገኙ ሁሉም ትምህርት ቤቶች ትምህርት ተዘግቶ መምህራን ለአስቸኳይ ስብሰባ በወቅታዊ ጉዳይ ላይ ለመወያየት ተጠርተዋል። የመምህራንና የሐኪሞች ጥያቄ ወደ ህዝብ አመፅና ጥያቄ ሊነሳ ይችላል በሚል በአዲስ አበባ እንደዚሁ ከፍተኛ ስጋት አለ። ይህንን በተመለከተ የውጭ ዲፕሎማቶች፣ አምባሳደሮች ጉዳዩ ጥንቃቄ የሚያስፈልገው መሆኑና የጉዞ ማስጠንቀቂያዎችንም እየሰጡ ነው የሚገኙት አዲስ አበባ ውስጥ ያለውን ይህን ሁኔታ በተመለከተ የሚደረጉ እንቅስቃሴዎች ጥንቃቄ ያስፈልጋቸዋል ተብሏል። ከነዚህ እንደ ካናዳ፣ ስዊዘርላንድ የመሳሰሉ ሀገራት ዜጎቻቸውም አዲስ አበባ እና በሰሜን ኢትዮጵያ የሚኖራቸውን ቆይታ እንዳሰቡበት ወይም ደግሞ የጉዞ እቅዳቸውን በውል እንዲያጤኑት መልክቶችን አስተላልፈዋል። ከሐኪሞቹ ተቃውሞ ጋር በተያያዘ አክሱም፣ አርሲ ታካሚዎች ህይወታቸው አልፏል ነው የተባለው። ታካሚዎች ሐኪሞቹ አልማ ላይ መሆናቸውን ተከትሎ የታካሚዎች ህይወት አልፏል። እንግዲህ ሐኪሞቹ ስራ ማቆም በግልጽ በዚህ መንገድ እየታየ ነው። አክሱም እና አርሲ ሁለት ለሕክምና የገቡ ሰዎች ህይወታቸው አልፏል። ድንገተኛ የሀኪሞች እርዳታ ያስፈልጋቸው የነበሩ ሀኪሞች ታካሚዎች ህይወታቸው አልፏል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ከጤና ጥበቃ ሚኒስትር አካባቢ እንደዚሁ አዲስ መረጃ ወጥቷል። በጤና ጥበቃ ሚኒስትር ሚኒስትሩ ከፍተኛ ሚኒስትር ዴኤታ የነበሩ አንድ ሚኒስትር ከኃላፊነታቸው ተነስተዋል ከሀኪሞች ጥያቄ ጋር በተያያዘ የሐኪሞች ጥያቄ ትክክል ነው በማለታቸው ከሚኒስተር ዴታነታቸው በአብይ አህመድ ትእዛዝ እንደተነሱ ነው መረጃዎች የሚገልጹት ሚኒስተሩ የኢትዮጵያ ሐኪሞች ከሌሎቹ ሀገራት ጋር ሲነጻጸር የሚከፈላቸው ክፍያ ተገቢ አይደለም ጥያቄያቸውም ትክክል ነው ጊዜ ሰተን መውሰድ አለብን በዚህ ጉዳይ ላይ የሚኒስትር መስሪያ ቤቱ ምላሽ መስጠት አለበት የሚል ሀሳቦችን አንስተዋል የተባሉት ሚኒስተር ዴታ ከሀላፊነታቸው ተነስተዋል ሚኒስትር ዴታው በዚህ ጉዳይ ላይ ባነሱት ሀሳብ ከሃላፊነት ቢነሱም በተለያየ አመጽ አድማ ያሳድማሉ በሚል እንደዚህ ውንጀላ ቀርቦ ነው በግምገማ የተነሱት ነው የተባለው። እንግዲህ ከህዝብ ጎን ወይም ደግሞ ከሀኪሞች ጎን መቆም ከሃላፊነት እያባረረ ነው የሚገኘው ይሄ። የተባረሩት ሚኒስተር ዴታ በሌላ ሚኒስተር ዴታ ተተክተዋል ነው የተባሉት። በምትካቸው ለአብይ አህመድ ገጽታ ግንባታ ከፍተኛ ሚና በነበራቸው ሌላ ሴት ተተክተዋል ወይዘሮ ሰህራል አብዱላሂ በሚባሉ ሰው ተተክተው አብይ አህመድ ይህንን የሚኒስቴር ዴኤታ ሹመት ሰጥተዋል ነው እየተባለው። እንግዲህ የሐኪሞቹ እንቅስቃሴ ሚኒስቴር እስከ ማስነሳት ደርሷል። የሐኪሞቹን ጥያቄን መልስ ማለት ከኃላፊነት የሚያስነሳ ከሆነ እንግዲህ እና አብይ አህመድ የሚሄዱበት መንገድ የት ድረስ እንደሚወስድ አብሮ የሚታይ ነው የሚሆነው። ሐኪሞቹ ያነሱት ጥያቄ መሰረታዊ ነው። የዳቦ ጥያቄ ነው ያነሱት። በተለያዩ ሀገራት ካሉ የደሞዝ ክፍያዎች አንጻር ሲታይ ኢትዮጵያ ውስጥ ከመቶ ዶላር በታች ነው ለአንድ ሐኪም የሚከፈለው። በሌሎች ሀገራት ደግሞ እንግዲህ ዝቅተኛው ሦስት መቶ ዶላር ነው በደሃ የአፍሪካ ሀገራት እንኳን ጭምር። ማለት ከኢትዮጵያ ሐኪሞች ጋር ሲነጻጸር በምን ያክል ደረጃ ዝቅተኛ እንደሆነ ማሳየት ይቻላል። ይህን በተመለከተ ሌላ አማራጭ እንከተላለን በሚል የብልጽግና ሰዎች እንቅስቃሴ ውስጥ ስለመግባታቸው በትናንትናው ዕለት ምታየ ደንዳና ሌሎች ሰዎች ያወጧቸው መረጃዎች ያሳያሉ። ሐኪሞችን ከውጭ እናስመጣለን የሚል ተራ እልህ የተሞላበት እንቅስቃሴ እያደረጉ ነው። ለዚህ ደግሞ አረብ ኤሚሬትስ የገንዘብ ድጋፍና ብድር ታቀርባለች በሚል ሐኪሞችን ለተለያዩ ሀገራት እናመጣለን ያሉ ቢሆንም ይህ ግን የሚሳካ አይደለም። አንድ የውጭ ሐኪም የሚጠይቀው ደመወዝ ኢትዮጵያ ውስጥ ምናልባት ከአንድ መቶ ሃምሳ በላይ ሐኪሞች የወርሃዊ ደመወዝን የአንድ የውጭ ሐኪም ይጠይቃል። ይህንን ያደርጋሉ ወይ ወይስ ደግሞ ተራ እልህና ጥያቄውን ከመመለስ ይልቅ በኃይል ለማፈን የሚደረገው ጥረት ወደየት ይሄዳል? አሁን ካለው ቀውስ ላይ ተጨምሮ ምን ሊያመጣ ይችላል? የሚለውን እንግዲህ አብረን የምናየው ነው የሚሆነው። የመምህራንን ጥያቄን በተመለከተ ተዘጋጅቷል የተባለው ሰነድ እና በወቅታዊ ጉዳዮች ላይ ይወያዩበታል የተባለው ሰነድ ጸረ ሰላም ኃይሎች፣ የውጭ ተላላኪዎች የብልጽግናን ልማት ለማደናቀፍ በሚያደርጉት እንቅስቃሴ ውስጥ የተለያዩ ሰርጎ ገቦች አሉ፣ ከዚህ አንጻር መምህራን ራሳቸውን ሊጠብቁ ይገባል የሚል ሐሳብ እንደተካተተበትም እንደዚሁ የመረጃ ምንጮች ገልጸዋል። ሙሉ ሰነዱ ይደርሳል፣ ወደ እናንተ የሚደርስ ይሆናል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በትላንትናው ዕለት ከፋና ቴሌቪዥን ጋር ቆይታ ያደረጉት የቀድሞ የትግራይ ጊዜ አስተዳዳሪ እና የአሁኑ ደግሞ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አማካሪ ጌታቸው ረዳ የተለያዩ ነጥቦችን አንስተዋል። ጌታቸው እንግዲህ ካነሳቸው ነጥቦች መካከል አጠቃላይ የማይቀር ለውጥ አለ በትግራይ ውስጥ፣ ለዚህ ለውጥ ሁሉም መዘጋጀት አለበት በሚል እንድምታ ያለውን አጠቃላይ ቃለ ምልልስ ነው ያደረገው። በክፍል አንድ በተለቀቀው ቃለ ምልልስ የህዋት አመራር የህዝብ አጀንዳ ፈጽሞ የለውም ብሏል። እኔ ያልኩት ትክክል ነው በሚል ከእንቅልፍ ሲነቁ ትዝ ያላቸውን ጉዳይ በሙሉ የህዝብ አጀንዳ አድርገው የሚንቀሳቀሱ ኋላ ቀሮች ናቸው ሲል የህዋትን አመራሮች በይፋ ወንጅሏል፣ አውግዟል። ህዋትና የትግራይ ህዝብ በፍጹም አንድ አይደሉም አንድ ናቸው የሚሉት የሚያጨበረብር ቡድን ነው። ይሄም ተቀባይነት የለውም። ይህንን የሚጠቀሙበት ላለመጠየቅ በሚሰሩት ወንጀል የትግራይ ህዝብ ውስጥ ለመደበቅ የሚያደርጉት እንቅስቃሴ ነው። ስለዚህ ይሄ ትክክል አይደለም፣ የትግራይ ህዝብ እይታ አስመስሎ ማቅረቡም ተገቢነት የለውም ሲል ይህንንም ጉዳይ እንግዲህ ውስጡም ፖለቲካውን አውቀዋለሁ በሚል ለማስረዳት ሞክሯል። እስካሁን የዋሸሁት የታገስኩት ይበቃኛል ሲል ጌታቸው እንግዲህ የትዕግስቱ ዳር መድረሱንና የማይቋቋመው ደረጃ ላይ መድረሱን ገልጿል። የወርቅ ንግድ በጦርነት ጊዜም ነበረ። በጦርነቱ ጊዜ ለምሽግ ቁፋሮ ብለን የወሰድናቸው ማሽነሪዎች ለወርቅ ቁፋሮ ያውሉ ነበረ። ደባርቅ ዳባት፣ የጦርነት እየተደረገ እነ ጀኔራል ምግበ ግን የህገወጥ የወርቅ ቁፋሮ ውስጥ ተሰማርተው ነበር ሲል ነው የገለጸው። የኤርትራን ሰራዊት እናፈርሳለን በሚል እንደዚሁ የኤርትራ ወጣቶችን የሚያግቱ የኤርትራ ወጣቶችን የሚሸጡ የትግራይ ባለስልጣናት አሉ ነው እያለው። በተለይ ህዋት ባለስልጣናት እስከ አራት ሺህ ዶላር ይሸጣሉ የኤርትራ ወጣቶች ነው። ይሄ የተለመደ አሰራር ነው፣ ንብረት ተብሎ ይጠራል ሂደቱም። አሁን አሁን ደግሞ የትግራይ ወጣቶችም እየተሸጡ ይገኛሉ። ገታው ወደ ትግራይ ወጣቶችም ተላልፏል ነው የተባለው። በነገራችን ላይ ከኤርትራ ወደ ትግራይ የሚገቡ ወጣቶች ይያዙና ውጭ ሀገር ያላቸው ዘመድ ካለ አራት ሺ ዶላር ካልከፈሉ፣ አያልፉም። አራት ሺ ዶላር ከከፈሉ ዛላምበሳ፣ አዲግራት፣ አደዋ አካባቢ የትግራይ ክልል መታወቂያ ተዘጋጅቶላቸው ወደ አዲስ አበባ ይጓጓዛሉ። ይሄ ኔትወርክ እስከ አስመራ ድረስ ያለ ኔትወርክ ነው፣ የሚታወቅ ኔትወርክ ነው። ይህንን ነው ጌታቸው ረዳ ያጋለጠው። ሌላው ይህንን የሚመራው ቡድንም እርምጃ ይወሰድበት ብዬ በተደጋጋሚ ጠይቅ የነበረ አስፈጻሚው አላስፈጸመውም። አቅም ስላነሰው፣ ወደው ፍላጎት ስለሌለው ይህን አላደረገም። እኔ ስልጣን ላይ በነበርኩ ጊዜ ይህን ጠይቄያለሁ ብለዋል። የወርቅ ንግድ የተሰማሩ በርካታ የጦር ጀኔራሎች አሉ። እነ ምግበን ነው እየጠቀሰው። እነዚህ በሕገ ወጥ የወርቅ ንግድ ተሰማርተው በሌላ ጦርነት የትግራይን ወጣት እየቀሰቀሱት ይገኛሉ። በትግራይ ውስጥ ጦርነት ለመቀስቀስ እንቅስቃሴ ላይ ናቸው። እኔ ግን በትግራይ ውስጥ ጦርነት እንዲቀሰቀስ አልፈልግም። ይህን ለማስቀረት እሰራለሁ ኤርትራም ላይ ጦርነት እንዲመጣና የኤርትራ ሕዝብም ዋጋ እንዲከፍል አልፈልግም ሲል ጌታቸው እንግዲህ በዚህ አንጻር የራሱን ግምገማ የጦርነት ያንሻበበውን የጦርነት አዙሪት በተመለከተ አስተያየት ሰጥቷል። የፌዴራል መንግስት ድንገት ይገጥመናል የሚል ስጋት ትግራይ ውስጥ በከፍተኛ ሁኔታ ተቀስቅሷል። ይህንን ነው ጀነራሎቹ የሚያወሩት ትሏል። ስለ ባንኮች ዝርፊያን በተመለከተ እንግዲህ ኮምቦልቻ ስለተዘረፈው አራት ቢሊየን የኢትዮጵያ ብር በጦርነቱ ጊዜ ስለዚህ ጉዳይም ጌታቸው ማብራሪያ ሰጥቷል። ኃይለስላሴ የተባለ ሰው ከዚህ ገንዘብ ውስጥ አሁን ወደ አንድ ቢሊዮን የሚጠጋ ብር ወስዷል፣ ነው ያለው። የሰው ደግሞ አሁን በብልጽግና ሹመት ተሰጥቶት ነው የሚገኘው። በአጠቃላይ ጌታቸው ለአንድ ሰዓት ከ14 ደቂቃ በቆየው ቃለ ምልልሱ ላይ የህወሓትን የወንጀል ኢንተርፕራይዝ ወይም ደግሞ የወንጀል ድርጅት ነው ሲል ጠቅለላ አድርጎ ገልጾታል። ተከታይ ክፍል ዳለው ነው መረጃዎች የሚያሳዩት። ይህ እንግዲህ በትግራይ ያለውን አጠቃላይ አሁን የፖለቲካ ሽኩቻ የሚያሳይ ነው። በትላንትናው የዶክተር ደብረጽዮን ለወይን ጋዜጣ በሰጡት መግለጫ ላይ ደግሞ ጌታቸው ረዳ ደጀኔ ወዳለው ወደ አብይ አህመድ ሂዶ ተጠግቷል ብሎ መግለጹ ይታወቃል። እንግዲህ ደቡባዊ ዞን የሚባለው የትግራይ አካባቢ የካቢኔ አባላት ትናንትና አምፀዋል። ከወታደሮች ጋር አንሰበሰብም ብለው ስብሰባ ረግጠው መውጣታቸውን ትላንትና በነበረው ዘገባ በዝርዝር አድርሻቸዋለሁ። ትላንትና በነበረው ስብሰባ ላይ በተለይ በነጆን መድድ የሚመራው የህወሀት ታጣቂዎች ጋር አብረን አንሰበሰብን በሚል ረግጠው የወጡት የደቡባዊ ዞን የህወሀት ባለስልጣናት ከጌታቸው ቡድን ጋር ናቸው በሚል አሁን የአድዋው ቡድን አካባቢውን መቆጣጠር አለብን በኃይል በሚል እንቅስቃሴ ውስጥ መግባቱን ነው መረጃዎች የሚያሳዩት። ከዚህ መካከል የአርሚ 24 አዛዥ ኮሎኔል ካህሳይ ሸሪፎ፣ የአርሚ 24 ኮሚሳር አዛዥ ወዲ አሸብር፣ የአርሚ 43 አዛዥ ኮሎኔል ገብረ ትንሳይ፣ እንዲሁም ደግሞ ወዲ ብርሃን እየተባለ በቅጽል ስሙ የሚጠራው የአርሚ 43 ኮሚሳር ሀጎስ ሃውዜን፣ እንዲሁም የደቡባዊ ግንባር አዛዥ ጆን መድድ በተገኙበት አብረን አንሰበሰብም። እነዚህ የአሮየ ቡድን ስልጣን አስጠባቂዎች ናቸው። የህዝብ ወገንተኝነት የላቸውም። ከኮር አመራር በላይ ያሉት በዋናነት መፈንቅለ መንግስት አድርገዋል፣ ይህም በትግራይ ጥቁር ታሪክ ነው በሚል ነው የካቢኔ አባላቱ ስብሰባ ረግጠው የወጡት። ከዚህ ጋር በተያዘ ራያና አለማጣ አካባቢ ዛሬም እንደዚሁ ውጥረት እንዳለ ነው መረጃዎች የሚያሳዩት። አለማጣ ከተማ አጭርና ረጅም የመገናኛ ሬዲዮ የያዙ የህዋ አታጣቂዎች ከቦታ ቦታ በፍጥነት ሲዘዋወሩ ተመልክተናለዋል። ዛሬ ማለዳ ከአካባቢው መረጃ ያደረሱ የመረጃ ምንጮች ጨርጨር፣ ቢሶበር ተብሎ የሚጠሩ አካባቢዎች ደግሞ አዳዲስ የህዋ ሰራዊት ከትግራይ ተጭኖ መጥቶ እየተራገፈ ነው ብለዋል። በአካባቢው ውጥረት አለ። ትላንትና ሌሊት ግራ ካሶ ተኩስ እንደነበር በመረጃ ጊዜያችን አድርሻችኋለሁ። ዛሬም ይህን ተከትሎ በአካባቢ የሚገኙ የህወሀት ታጣቂዎች በተለያዩ ትምህርት ቤቶች የሚገኙ በሰባት ትምህርት ቤቶች እና በስምንት ካምፖች የሚገኙ የህወሀት ታጣቂዎች በተጠንቀቅ እንዲቆሙ ኮሎኔል ንጉሴ ትዕዛዝ ሰጥቷል ነው የተባለው። እዚህ አካባቢ ያለውን ውጥረት በተመለከተ እንግዲህ እየተከታተልኩ መረጃዎችን የማደርሳችሁ ይሆናል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄደው የግንባር መረጃዎችን አስከትላለው። በአምባሰል ተራሮች ከባድ ውጊያ እየተደረገ ነው የሚገኘው ከማለዳ ጀምሮ ከማለዳው 12 ሰዓት ጀምሮ ከግሸን ተራራ ግርጌ በሚገኙ ሸዋል ቀባ እና ተንበኮ ተብሎ በሚጠሩ ሁለት ቦታዎች ላይ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው በዙ 23 በዲሽቃ በሞርተር የታገዘ እንደሆነ የመረጃ ምንጮቹ ገልጸዋል። ይህ ውጊያ የተቀሰቀሰው የመንግስት ኃይሎች ከሁለት አቅጣጫዎች ወደ አካባቢው መንቀሳቀሳቸውን ተከትሎ ዛሬ ማለዳ ነው ውጊያው እየተቀሰቀሰው አንደኛው ከደሴ ወደ ተለያየን በኩታ በር በኩል የገባ የመንግስት ኃይል ሲሆን ሌላው ደግሞ ከማርዬ ወደ ግሸን በሌላ አቅጣጫ ከገባ የመንግስት ኃይል ጋር ነው ውጊያ እየተደረገው ብለዋል። ከዛ ድረስ ውጊያው ስለቀጠለ የደረሰው ሰብአዊ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም ነው የተባለው። ሌላው እንደዚሁ አፍላ ውጊያ ያለበት አካባቢ ሸዋሮቢት ነው። በሸዋሮቢት ከተማ ዙሪያ በተለያዩ ቦታዎች ውጊያዎች እየተደረጉ ነው የሚገኙት። ዛሬ ከማለዳ ጀምሮ ሸዋሮቢት አቅራቢያ በተለይ የለን ተብሎ በሚጠራው አካባቢ ከባድ ውጊያ እየተደረገ ነው የሚገኘው። ይሄ ውጊያ ከ12 ሰዓት ጀምሮ እስካሁን ሰዓት የቀጠለ እንደሆነ የመረጃ ምንጮቹ ገልጸዋል። የደረሰው ውጊያም የደረሰው ጉዳትም በውጊያው አልታወቀም፣ ምክንያቱም ውጊያው እየተደረገ ስለሆነ ነው። የከባድ መሳሪያና የቡድ መሳሪያዎች በድምፅ እስከ ሸዋሮቢት ከተማ ድረስ ይሰማል ሲሉ የአካባቢው የአይንማኞች ገልጸዋል። በዚህ ውጊያ ላይ የፋኖ የመረጃ ምንጮች ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር ይህን ውጊያ እያደረገ እንደሆነና በውጊያው እንደዚሁ ድል እንደቀናው የፋኖ የመረጃ ምንጮች ገልጸዋል። የድሉ ሁኔታ ግን በዝርዝር እስካሁን ይፋ አልተደረገም ወደ ቋራ ስንሄድ ደግሞ ምዕራብ ጎንደር ቋራ ሽንፋ ነፍስ ገበያ መተማ ድረስ አዲስ አየር ወለድና ኮማንዶ በአካባቢ በብዛት እየተራገፈ እንደሚገኝ የመረጃ ምንጮች ገልጸዋል ከፍተኛ ኃይል አለ ከሽንፋ ቁጥር አምስት መንዶካ ቱመት ተብሎ የሚጠሩት አካባቢዎች ብዙ 23 እና ሞርተር አልፎ አልፎ ይተኮሳል። በአካባቢው የአየር ኃይል እና የኮማንዶ አባላት ስምሪት ቢኖርም ግን እስካሁን ድረስ ግን የሙሉ ጊዜ ውጊያ አልተቀሰቀሰም ነው የሚሉት። በአካባቢው የሚንቀሳቀሰው የአማራ ፋኖ ካራማራ ክፍለ ጦር ደግሞ በአካባቢው ያለው አጠቃላይ ወታደር እንቅስቃሴ ከወትሮ እየተለየ ነው ሲሉ ነው እየገለጹ የሚገኙት። ሰሞኑን የአድማ ብተን አባላት እንደዚሁ ከመተማ ወጥተው ወደዚህ አካባቢ ከርተው ፋኖን ተቀላቅለዋል መባሉን ተከትሎ የአዲስ የአድማ ብተና ስምሪት እንደዚሁ ተጨማሪ መኖሩን የመረጃ ምንጮች ገልጸዋል። ወደ ብርሸለቆ የሚወስደን መረጃ ላስቀጥል። ብርሸለቆ ከቡሬ ወደ ብርሸለቆ ሲጓጓዙ የነበሩ ምልምል ወታደሮች ላይ በተፈጸመ ድንገተኛ ጥቃት በርካታ ምልምል ወታደሮች በፋኖ እጅ ገብተዋል ነው የተባለው ግንቦት 4 2017 ከሰዓት በኋላ ዋን ገዳም ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ቡሬ ኢንዱስትሪ ፓርክ አካባቢ በግዳጅ ተሰባስበው ወደ ብርሸለቆ ወታደራዊ ካምፕ ሲጓጓዙ የነበሩ ቁጥራቸው ወደ ሃምሳ የሚደርስ ምልምሎች በፋኖ እጅ ገብተዋል ነው የተባለው። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ወይም ደግሞ አሁን በአዲሱ ስያሜ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል ጎጃም አምስተኛ ክፍለ ጦር የመረጃ ምንጮች እንደገለጹት በዚሁ ቀጠና በአርሶ አደሮች፣ በከተማ ነዋሪዎች ላይ እንደዚሁ ዝርፊያ እየተፈጸመ ነው ተብሏል። አል ቁጭ ተብላ የምትጠራው ከተማ ከቡሬ ከተማ ወጣ ብላ የምትገኝ፣ በዚህ ከተማ ከፍተኛ ዝርፊያ እየተፈጸመ መሆኑን የመረጃ ምንጮች ገልጸዋል። ዘራፊዎቹ እና ሌቦቹ የአንገት ወርቅ፣ ጌጣጌጥ፣ ጥሬ ገንዘብ ሳይቀር ቤት ለቤት እየዞሩ ተከታታይ ዝርፊያዎችን ፈጽመዋል ነው ያሉት። ያይን ማኞች እና በደል የደረሰባቸው የከተማ ኗሪዎች፣ እውነተኛ ፋኖች ይህንን ጉዳይ ሊያውቁት ይገባል። በስማቸው የሚነግዱ የመንግስት ሚሊሻዎች ናቸው ይህንን ዝርፊያ የፈጸሙት። ስለዚህ ይህንን ከህብረተሰቡ ጋር ሆኖ በማጣራት የህብረተሰቡን በደል ማስቆም ይገባል ሲሉ ነው የገለጹት። ሌላው ወደ ማዕከላዊ ጎንደር የሚወስደን መረጃ ነው። በማዕከላዊ ጎንደር ባለፈው ግንቦት ሶስት ግንቦት አራት እስከዚያ ድረስ በተለያዩ ቦታዎች ውጊያዎች መደረጋቸውን የሚገልጹ መረጃዎች ወጥተዋል። በእነዚህ ውጊያዎችም ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። አምስት ወረዳዎችን ባካለለው ውጊያ በለሳ ጎሽኮ፣ በደንቀዝ ሐሙሲት፣ በወገራ ደርጋጅ፣ እንዲሁም ደግሞ አምባ ጊዮርጊስ ገደብዬ፣ ጎንደር ዙሪያ ስሁር እና አካባቢዎች እስከ አይምባ ድረስ እና አምቦበር በነበሩ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ተብሏል። የደፈጣ የከበባ መደበኛ ድንገተኛ ውጊያዎች ናቸው በእነዚህ አካባቢዎች የተደረጉት። መነሻውን ከጎንደር ከተማ ከበለሳ እንዲሁም ደግሞ ከወገራ አምባ ጊዮርጊስ ያደረገ የመንግስት ኃይል በተለያዩ አካባቢዎች ለአሰሳ ቅኝት በሚል እንቅስቃሴ ማድረጉን ተከትሎ ነው እነዚህ ውጊያዎች የተደረጉት። በነዚህ ቦታው በተደረጉ ውጊያዎች የአማራ ብሔራዊ ፋኖ ኃይል የጎንደር ጎንደር የበጋሻው ክፍለ ጦር በሰፊ ቦታ ሽፋን በሸፈነው ውጊያ መሳተፉን የመረጃ ምንጮቹ ገልጸዋል። በዚህም እንግዲህ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ከፍተኛ ሰብዊ ቁሳዊ ጉዳት ደርሷል። የሞትና ቁስለኞችን በተመለከተ መረጃዎች እየተጣሩ እንደሆነ ነው የተገለጸው። በዚህ በተለይ ጥምር ጦር እየተባለ የሚገኘው የመንግስት ጦር ሚሊሻ አድማ ብተናና መከላከያን የያዘው አሰሳ ቅኝት የሚል ዘመቻ እስከ ሰኔ ሰላሳ ለማድረግ ስምሪት ተሰጥቶት እንቅስቃሴ ላይ ይገኛል ተብሏል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በሰሞኑን ሰባት ቀናት ውስጥ በአማራ ክልል እንዲሁም በሌሎች የኢትዮጵያ አካባቢዎች የደረሱ ሰብአዊ መብት በተመለከተ የአማራ ማህበር በአሜሪካ ሳምንታዊ ሪፖርቱን ይዞ ወጥቷል። ከሚያዚያ 27 እስከ ግንቦት 3 ድረስ ለሰባት ቀናት የነበረውን ሪፖርቱ በተመለከተ በአማራ ክልል በ11 ዞኖች በ47 ወረዳዎች ውጊያዎች መደረጋቸውንና እና በንጹሐን ላይ ጉዳት መድረሱን እንዲሁም ደግሞ በተለይ በስምንት ወረዳዎች ላይ ከፍተኛ ጉዳት ንጹሐን ላይ ደርሷል በሚል አለማጣ፣ ሀይቅ፣ ቡሬ ዙሪያ፣ ሰከላን ጓጉሳ ስማዳን ጨምሮ እነዚህን ሪፖርቶች ይዞ ወጥቷል። ሪፖርቱ እንግዲህ በወረዳዎቹ የተፈጸሙ ኢሰብአዊ ድርጊቶችን፣ ውጊያዎችን፣ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን ነው ይዞ የወጣው። ከፍተኛ የሆነ ወታደራዊ አፈሳም እንደዚሁ ባሳለፍነው ሳምንት እንደተፈጸመ የአማራ ማህበር በአሜሪካ ገልጿል። በተለያዩ ቦታዎች በግዳጅ በትምህርት ቤቶች፣ በገበያ፣ በህዝብ መሰብሰቢያ ቦታዎች በሃይማኖት ተቋማት ሳይቀር ከፍተኛ ወታደራዊ አፈሳ እና ግዳጅ መፈጸሙን እንደዚሁ በሪፖርቱ አካቷል። ባለፈው ሳምንት እንደምታስታውሱት መነጋገሪያ ከነበሩ ዜናዎች መካከል የነበረው አስገድዶ በጅምላ ወታደራዊ አፈሳ እና መልመላ ነበር። በዙሪያ እንግዲህ በኦሮሚያና በአማራ ክልል አካባቢዎች የተለያዩ ወጣቶች፣ የቤተ ክህነት ሰዎች ሳይቀር ጭምር በኃይል ከስራ ቦታቸው ተይዘው ተወስደዋል። የዩኒቨርሲቲ ተማሪዎችም የተወሰዱባቸው አሉ። አቅማቸው ያልደረሰ እንዲሁም ደግሞ እድሜያቸውም እንደዚሁ ለውትድርና የማይሆን ሰዎች ጭምር ታፍሰዋል። በዚህ ጉዳይ እንግዲህ ጉዳዩ መነጋገሪያ ሆኖ የመከላከያ ሚኒስትር ቃል አቀባይ ኮሎኔል ጌትነት አዳነ እንደዚሁ ወጥተው መግለጫ እስከመስጠት ድረስ ደርሰው ነበር ጉዳዩን ለማስተባበል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ ውስጥ መንግስት እድሜያቸው ያልደረሱ ታዳጊዎችን መንግስት በኃይል ለወታደራዊ አገልግሎት እየመለመለ ነው በሚለው ጉዳይ ላይ ምርመራ አድርጋለሁ ቢልም መከላከያን ጠይቄ መከላከያ ይህን አልፈጸምኩም ብሏል በሚል ምላሽ ነው የሰጠው። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን የቀድሞ የኢህአዴግ ባለስልጣን ሹመት ከወሰዱ በኋላ ገለልተኛ የምርመራ አገልግሎቱ እና ለሰብአዊ መብቶች የሚያሰማውን ድምፅ እንደዚሁ በወገንተኝነት ወደ ብልጽግና ድጋፍ እየሰጠ ነው ነው እየተባለ የሚገኘው ለማንኛውም የአማራ ማህበር በአሜሪካ በአሳለፍነው ሳምንት ዋና ዋና የፋኖዞችም የጋራ ማዕከላዊ እዝ ማቋቋማቸውንም እንደዚሁ በሳምንታዊ ሪፖርቱ ይፋ አድርጓል። ይህን የገለጸው እንግዲህ የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ መሪዎች ጠቅላይ የጋራ ማዕከላዊ ጠቅላይ ዕዝ ማቋቋማቸውን በተመለከተ በሪፖርቱ ማካተቱን ነው። ሌላው መረጃ አምባሳደር ሬድዋን ሁሴን የተናገሩት ነው። ኢትዮጵያ የምስራቅ አፍሪካን ቀጠና ሰላምና ደህንነት ለማስጠበቅ በሚያስችል መልኩ የብሔራዊ መረጃና ደህንነት መዋቅር እየሰራች ነው ብለዋል። ኢትዮጵያ አሁን ባለው ሁኔታ የምስራቅ አፍሪካን ደህንነት ጭምር ለማስጠበቅ እየሰራች ነው ብለዋል። እንግዲህ ኢትዮጵያ ውስጥ ደህንነትስ ምን ይመስላል? የዜጎች ሁኔታ ምን ይመስላል? ብሔራዊ መረጃ እና ደህንነት እየሰራ ያለው ስራስ ምን ይመስላል? አዲስ አበባ ውስጥ ጭምር የሚታገቱ ሰዎችን፣ የሚገደሉ ሰዎችን የኢትዮጵያ ብሔራዊ ጥቅም እንደዚሁ በተመለከተ ምን እየሰራ ነው የሚለው እና ኢትዮጵያ ያለችበትን ጦርነት ተመልክቶ እነዚህ ሰዎች ስለ የትኛው አካባቢ እና ስለ የትኛው ኢትዮጵያ እንደሚናገሩ ግልጽ አይደለም። በትላንትና ዕለት ለገሰ ቱሉ እንግዲህ ስለ ኢትዮጵያ ከአፄ ኃይለሥላሴ ዘመን በኋላ ለመጀመሪያ ጊዜ የተሳካ ዲፕሎማሲ ስራ እየሰራ ነው በሚል ትላንትና ከአንድ ሚዲያ ጋር ቃለ ምልልስ ማድረጉ ይታወቃል። አምባሳደር ሬድዋን ሁሴን ደግሞ የምስራቅ አፍሪካን ሰላምና ደህንነት ለመጠበቅ ብሔራዊ መረጃና ደህንነት አገልግሎት በአግባቡ ተደራጅቷል ነው የሚሉት መጀመሪያ እንግዲህ የኢትዮጵያን ውስጣዊ ሁኔታ መጠበቅ ይቀድማል የሚል አስተያየት ማቅረብ ያስፈልጋል። ሌላው እንግዲህ ወደ ኤርትራ የሚወስደን ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የትግል ታሪክ ላይ ያተኮረ መጽሐፍ ገበያ ላይ ውሏል ተብሏል። በፈረንሳዊ ጋዜጠኛ ሚሸል ካሎን የተሰናዳው መጽሐፉ ኢሳያስ አፈወርቂ በተለያዩ ጊዜያት ያደረጓቸውን ቃለምልልሶች የሰጧቸውን ማብራሪያዎችን ጨምሮ የተለያየ ትግልን በአንድ አካቶ ለኤርትራ እና ለአፍሪካ የተደረገ ትግል በሚል ርዕስ የወጣው መጽሐፉ በቅኝ ግዛት የነበረውን የኤርትራን ራስን የመቻል እንቅስቃሴ የምዕራባውያንን ጫና እና ጣልቃ ገብነት፣ ኤርትራ ከነዚህ መንጋጋዎች እንዴት እንደወጣች፣ የኤርትራ ፈተናዎች እና ተግዳሮቶች እንዴት እንዳለፈች እና እንደተቋቋመች ለአፍሪካ ወጣቶች ትምህርት ይሆናል ደግሞ ለማሳየት ይጠቅማል በሚል መጽሐፉ እንደታተመ ነው መረጃዎቹ የሚጠቁሙት። በዚህ ላይ እንግዲህ ኢትዮጵያን የታሪክ ተመራማሪ እና ፕሮፌሰር መሐመድ ሀሰንን ጨምሮ በመጽሐፉ ሪቪው ደግሞ መጽሐፉ ዳሰሳ ላይ እና ምርቃት ላይ ስለመገኘታቸው ነው ለማወቅ የተቻለው መጽሐፉ የመጀመሪያ ዙር የታተመው በእንግሊዝኛ ነው። በአማርኛ እና በሌሎች ቋንቋዎች ደግሞ ወደፊት ይታተማል ተብሎ እንደሚጠበቅ እንደዚሁ የወጣው መረጃ ላይ ዋቢ በማድረግ ዋዜማ ሬዲዮ ዘግባለች። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ እየተከታተላችሁ አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም እንዲሁም በሜሴንጀር በዋትሳፕ ልታደረሱ ይችላላችሁ። እየተከታተላችሁ አስተያየቶችን እየሰጣችሁ እንዲሁም ደግሞ ቻናሉ ትክክለኛና እውነተኛ መረጃዎችን ስለሚያቀርብ ለሌሎችን በማስታወቅ በኩል ድርሻችሁ እየተወጣችሁ ያላችሁትን አመሰግናለሁ። መልካም ጊዜ